የኤርትራ ሀገርነት ምስረታ ግብፃውያኑ በረጅም እጃቸው ጭምር ጠምልለው ኢትዮጵያን ከሁለቱ ውሃዎች የመግፋት ሴራቸውን ያጸኑበት ነው። ቲፒኤልኤፍ እና ቲፒኤልኤፍ አንድ ላይ ሆነው ሲታገሩ የነበሩ በረሃ የነበሩ ሸማቂ ጓደኞች ናቸው። ታሪካቸው፣ ባንዳነት፣ ስራቸው ሴራ፣ አካሄዳቸው፣ አቋማቸው፣ ቁመናቸው ነገረ ነገራቸው ሁሉ ከተንኮል እና ከተንኮል የተጋባ 75 ፐርሰንት የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። አክሱም ነፍሰ ገዳይ እኮ የሻዕቢያ ወታደር ነው። የማህበረ ዶጌ ነፍሰ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነፍሰ ገዳይ የሻዕቢያ ወታደር ነው። ቡጥሮስ ቡጥሮስ ጋሪ ግብፃዊ ነው። ይህ ሰው ያኔ የነበረውን ስልጣን በመጠቀም ለእናት አገሩ ሰጥቷል። በህዝብ የተመረጠ መንግስት እስኪመሰረት ድረስ መጠበቅና መታገስ ነበረበት የሚል መከራከሪያ ነው። ሆርን ይዞ ይወጥ የባህር በር የሌላቸው ሀገራት በጂኦግራፊ እስረኛ ሆነው ከዓለም የኢኮኖሚ እድገት ሳይቋደሱ ተገፍተው መቅረት የለባቸው። ኤርትራ ያላት ምርጫ አንድና አንድ ነው። በኢትዮጵያ ያለውን ሁኔታ ተረድታና ተገንዝባ በዓለም አቀፍ ህግ መሰረት መነጋገር፣ በያኔዎቹ አራት ኪሎ ባስቀመጠቻቸው ልጆቿ ከሀገር ኪስ የሰረቀችውን ቃ መመለ ኤርትራን ለመውረር ስለሚፈልጉ ነው። ሀገር ለመውረር ነው። እኛን በተደጋጋሚ የሚከሰን የሚከሱን የሚል ደብዳቤ ለተባበሩት መንግስታት ድርጅት የሚያስገቡ ዱርዬ፣ ባለጌ፣ የሀገር ትርጉም የማይገባቸው እውነት፣ እነዚህ ሀገር መርተው ነበረ ወይ የሚል ጥያቄ እንድናነሳ የሚያስገድዱን የባንዳነት ባንዲራ ያጆች ናቸው። ለህገ መንግስት ሰገዢ መሆን ተፈናቃይ መመለስ ዲዲአርን መፈጸም ከጥላቻ ንግግር መቆጠብ የሚሉትን ያካትታል ህወሓት ከዚህ ውስጥ የፈጸመችው የቱን ነው ህገ መንግስቱንም ጭምር አታከብርም በህገ መንግስቱ መሰረት ከሌሎች ሀገራት ጋር ግንኙነት የማድረግ መብት ያለው የፌዴራሉ መንግስት ነው ህወሓት ይህንን ጥሳ በህዝብ ለህዝብ ግንኙነት ስም ከኤርትራ መንግሥት ጋር ግንኙነት ትፈጽማለች። በታጣቂዎቿ በወታደራዊ አዛዦቿ በኩል ከግብፅ ቤተ መንግሥት ሰዎች ጋር ጋብቻዋን ታደራለች፣ ግልሙትናዋን ታስፋፋለች። ሰላም ጤና ይስጥልን፣ ውዴ ዮሐንስ ኮነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን አለን። እኛ ዮሐንስ ኮነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን በየት ፖለቲካዊ ጉዳዮችን ቀጠናዊ ሁነቶችን አሁን አይ ክስተቶችን በራሳችን ቋንቋ በራሳችን መንገድ የምንመለከትና የምንፈትሽ ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ፣ ይቺን ቪዲዮ ወደ ተለያዩ ቴሌግራም ግሩፖችም ጭምር ሼር አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን ኤርትራ ዘንድሮ ጉድ ፎልቶባታል እየተባባሰ የመጣውን ጉዳይ እንመለከታለን። ህወሓት ለተባበሩት መንግስታት ድርጅት የጻፈው ደብዳቤና አንድምታውንም እንቃኛለን ኤርትራ የገቡትን የሱዳን ሰው ጉዳይም የምንመለከትና የምናይ ይሆናል ላይክ ሼር ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኞች ሁኑ እንግዲህ ከሰሞኑ ሆን ሪቪው ኢትዮጵያ የኤርትራን የሀገርነት እውቅና መንጠቅ ትችላለች ለኤርትራ የሰጠችውን የሀገርነት እውቅና መንጠቅ ትችላለች ብሎ የኤርትራ ቤተ መንግስት ላይ የፈጠረውን ሽብር ስናወሳ ስንነጋገር ነበር አሁን ደግሞ የበላችው ያቅራታን በላይ በላይ ያጎርሷታል ነውና ነገሩ፣ ሆርን ሪቪው ሌላ ጉዳይ ይዞ ብቅ ብሏል። ይህ ሆርን ሪቪው ይዞት የወጣው ዘገባ ታዲያ ግብፅ ድረስ ይዞን ይጓዛል፣ በቡትሮስ ቡትሮስ ጋሊ በኩል። ቡትሮስ ቡትሮስ ጋሊ የያኔው የተባበሩት መንግስታት ድርጅት ዋና ጸሐፊ የነበረው ግለሰብ የሰው ቲፒኤልኤፍ እና ኢፒኤልኤፍ የተባሉ ታጣቂዎች በህዝብ ያልተመረጡ መንግስቶች ሀገር ሲመሰርቱ ቆሞ ሀገር አዋልዷል። ይህ አካሄድ ትክክል አይደለም። ኢትዮጵያ የያኔውን የተባበሩት መንግስታት ድርጅት ውሳኔም ጭምር ጥያቄ ልታነሳበት የምትችለው ጉዳይ አላት የሚል ጉዳይ ይዞ ብቅ ብሏል። ዘንድሮ ጉድ ነው የሚሰማው። ገና ብዙ ጉድ ይወጣል። ሆን ሪቪው ይዘዋቸው እየወጣቸው ያላቸው ተከታታይ ዘገባዎች በነገራችን ላይ በዋዛ የሚታዩ አይደለም። በጣም ጠንካራ ዘገባዎች ናቸው። ቡጥሮስ ቡጥሮስ ጋሪ ግብፃዊ ነው። ግብፃዊ ብቻ አይደለም ያኔ የተባበሩት መንግስታት ድርጅት ዋና ጸሐፊ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ብቻ አይደለም ሶስተኛው የዓለም ጦርነት በውሃ ምክንያት ሊነሳ ይችላል ብሎ የሚያምን የውሃ ፖለቲካ ላይ ጥብቅ የሆነ አቋም የነበረው ሰው ነው። ይህ ሰው ያኔ የነበረውን ስልጣን በመጠቀም ለእናት ሀገሩ ሰርቷል። የእናት ሀገሩ ቅልፍ ዘለቄታዊ የውሃ ፍላጎት ማርኪያና መጠቀሚያ ጉዳይ ደግሞ ኢትዮጵያን ከሁለቱ ውሃዎች ከአባይና ከቀይ ባህር ገፍቶ ማቆየት ነው። ስለዚህ ኢትዮጵያን የማትነሳ ቀና ማትል ከፍ ማትል ለማድረግ ቡትሮስ ቡትሮስ ጋሊ ኢፔኤልኤፍ እና ቲፔኤልኤፍን ተጠቅሞ የኤርትራን ባንዲራ ከፍ አድርጎ ሰቅሎ ኢትዮጵያን ወደ ባልባ የማድረጉን ስራ አብሮ ሰርቷል ማለት ነው። ስለዚህ የተባበሩት መንግስታት ድርጅት ውሳኔ በራሱ አድሏዊነት ያለው ነው። አትሊስት በህዝብ የተመረጠ መንግስት እስኪመሠረት ድረስ መጠበቅና መታገስ ነበረበት የሚል መከራከሪያ ነው። ሆርን ሪቪው ይዞ ይወጣ የሚል ሀሳብ ነው። ሆርን ሪቪው ላይ የተነበበው በእርግጥም ነገሩ ውሃ የሚያነሳ ነው። ሁሌ የምናነሳው ነው። ኢፒልፍ እና ቲፒልፍ አንድ ላይ ሆኖ ሲታገሉ የነበሩ በረሃ የነበሩ ሸማቂ ጓደኞች ናቸው ይሄ የዋዛ መከራከሪያ አይደለም በነገራችን ላይ ይሄ የዋዛ መከራከሪያ አይደለም አሁን ይሄ ደግሞ ሌላ ግርታ ነው የሚፈጥረው ሌላ ህቅታ ሌላ ጩኸት ሌላ ጫጫታን ነው ይዞባቸው የሚመጣው ምክንያቱም የግብፅ ሴራ ይታወቃል ምን ያህል ቀጥተኛ ተሳትፎ እንደነበራት በዚህ ሂደት ውስጥ በዚህ ሂደት ውስጥ ቀጥተኛ ተሳትፎ ፕሬዚዳንት ኢሳያስን በአንድ ወቅት ሲናገሩት የሰማነውን አሁን ይህ ዘገባም የሚያትተው እሱን ነው። የኤርትራ ሀገርነት ምስረታ ግብፃውያኑ በረጅም እጃቸው ጭምር ጠምልላው ኢትዮጵያን ከሁለቱ ውሃዎች የመግፋት ሴራቸውን ያጸኑበት ነው ያጸኑበት ነው። ስለዚህ በታሪክ ሂደት ብንመለከተው፣ ወደኋላ ብንፈትሸው፣ ብንበረብረው የኢትዮጵያ የባህር በር ከፈለክም የአሰብ ጥያቄ ታሪካዊም፣ ሕጋዊም ዓለም አቀፋዊ እውነትና ሀቅንም መሰረት ያደረገ ነው። ለዚህ መሰረትነት ማሳያ የምንችለው የአሁኑ የተባበሩት መንግስታት ድርጅት አንቶኒዮ ጉተሬስን አቋምና የቡትሮስ ቡትሮስ ጋሊን የያኔውን ዋና ጸሐፊ አቋም ማየት ነው። የአሁኑ ዋና ጸሐፊ አንቶኒ ጉተሬስ ባለፈው እንደምታስታውሱት የባህር በር የሌላቸው ሀገራት ጉባኤ ላይ ጭምር ያነሱት ጉዳይ ነበር። የባህር በር የሌላቸው ሀገራት በጂኦግራፊ እስረኛ ሆነው ከዓለም የኢኮኖሚ እድገት ሳይቋደሱ ተገፍተው መቅረት የለባቸውም ብለው ነበር። ይህንኑ የዋና ጸሐፊውን ንግግር ፕሬዝዳንት አያስ ቀጽላሴ ዋቢ አርገውት ባለፈው ኒውዮርክ ላይ አንስተውታል። ሁለቱ ዋና ጸሐፊዎች መካከል ያለውን የአቋም ልዩነት ስትመለከቱት የሁለት መስሪያ ቤቶች የሚመስል ደረጃ ላይ የተቀመጠ ነው። ያኛው ሆን ብሎ ተሯሩጦ ነው የኤርትራን ባንዲራ የሰቀለውና ያሰቀለው ለእናት ሀገሩ ጥቅም በዓለም አቀፍ ተቋም ያለውን ስልጣን ተጠቅሞ ለግብፃውያኑ ሴራ የኢትዮጵያን ዘለቂ ተቀሜታ አስበልተዋል። የእኛዎቹ ጉዶችም ባደረቀ ያስቀመጡት ንቃ ሲሰጡ በውስጣቸውና በህሊናቸው ላሰባት አሳምቡሳ ለመሰለች ሀገራቸው ሲሉ ነው። አሳምቡሳ ለምትመስል ለሰሯት ካርታ ነው፣ ሁሉ ሴራ የሰሩት የባህር በር ምን ጥያቄ የምናነሳው እንዲህ አይነት ዓለም አቀፋዊ እውነትም ሐቅም ታሪካዊ ማዕቀፍም ይዘን ነው። ወደዳችሁም ጠላችሁም ማታስቀሩት አይታችሁ አይደል? የሱዳኑ ሰው ካማል ሀድሪስ ካማል ኢድሪስ አስመራ ገብቷል። አስመራ ገብቷል። ፕሬዚዳንት ኢሳያስ እና ያዋቸው አብሮ መንገድ ላይ ስክሪን ላይ ኒውስ እንደምትዋቸው ፕሬዚዳንት ኢሳያስ ያስቁኛል። እኚህ ሰው እኚህ ሰው ያስቁኛልም፣ ያዝናኑኛል፣ ያናድዱኛልም፣ ያበሽቁኛልም። አሁን ይሄ እንግዲህ ሌላ ትሪያንግል ለመፍጠር የሚደረግ አካሄድ ነው። ሀሰን ሼህ መሐመድ ከግብፅና ከኤርትራ ትሪያንግል ውስጥ ወጥቶ የኢትዮጵያን የባህር በር ጥያቄ ምክንያታዊነት ሲያብራራ ሲያረሳ ነበር። በተደጋጋሚም አዱ ገነት ላይ አይተነዋል። አሁን ሱዳንን መጠቀሚያ ለማድረግ ነው እየተሞከረ ያለው። በዚህ ውስጥ ሱዳን የሚኖራት ሚና ምንድን ነው የሚለው ግን ሌላ ጉዳይ ነው። ተዉት። ራሳቸው ከማል ከማል ኢድሪስ ራሱ የሚመሩት መንግስት ጥንካሬው በዛ ልክ ደወይ እሱን ተዉት። የናም አጋሎ ጋሎ የሚቲ እጅ ስየት ድረስ ይዘረጋል። እሱን ማንሳት የሚያስፈልገው ጉዳይ ነው። በዚህም አለ በዛም ግን ላም ይቀየራል እንጂ የሚታለብ ወተት የለም። ኤርትራ ያላት ምርጫ አንድና አንድ ነው። በኢትዮጵያ ያለውን ሁኔታ ተረርታና ተገንዝባ በዓለም አቀፍ ሕግ መሰረት መነጋገር በያኔዎቹ አራት ኪሎ ባስቀመጠቻቸው ልጆቿ ከሀገር ኪስ የሰረቀችውን ዕቃ መመለስ። ይኸው ማን እንደሰረቀን ማን እንደቀማን በታሪክ ሂደት እያየን ነው፣ እየተመለከትን ነው። ሆርን በጣም ከባባድ ከባባድ የሚባሉ ካርታዎችን እየመዘዘ ነው። እና ይህንን በደንብ አድርጎ ማየት በጣም ወሳኝ ነው። ይሄ ሻቢያ የሚጠቀምበት አካሄድ ብዙ አዋጭ አይደለም፣ ብዙ አትራፊ አይደለም፣ ብዙ ትርፍ የለ። አሁን ይህንን የሻቢያን ያኔውን የህዋት ከዚያ ከቡጥሮስ ቡጥሮስ ጋር ጀምሮ እስካሁኑ ያለውን አካሄድ የኢሳያስን አካሄድ ምናምን ምናምን አይተ ነው ያኔም የተጠቀሙትን ህዋቶች ነው። አሁንም እየተጠቀሙ ያሉት ህዋቶችን ነው። አሁን እየተጠቀሟት ያላት ህዋት ደግሞ ቁመናዋ ምን አይነት ነው የሚለውን እዚህ ጋር ሰፍቶ ማየት አስፈላጊ ነው። የሱዳን ጠቀሜታና የኤርትራ ጠቀሜታናን ምንም ትርፍ እንደማያመጣ ካሰብን፣ ሄደው ሄደው ሄደው መጨረሻ ላይ የሚገለገሉባት ህዋት ቁመናስ ምንድን ነው የሚለውን ማየት ወሳኙ ነጥብ ይሆናል። የህወሀትን አሁናዊ ቁመናና አሁናዊ ያካሄድ ወሳኝ ነጥብ ስናነሳ የምናገኘው ህወሓት ለተባበሩት መንግስታት ድርጅት የጻፈችውን ደብዳቤ ህወሓት እንኳን ይሄን ደብዳቤ የጻፈችው እንኳን ይሄን ደብዳቤ ያስገባችሁ ምክንያቱም ስለሚሰነድ ስለሚቀመጥ ነገ ልቅጠፍ ለዋሽ ብትል ስለማይመች ህወሓት ለተባበሩት መንግስታት ድርጅት በጻፈችው ደብዳቤ ላይ የተለመደ የባንዳነት ተግባሯን ፈጽማ የተለመደ የቀጣፊነት አካሄዷን አጽንታ የተለመደ የተላላኪነት ስራዋን ሰርታለች። እንደ እንደሚታወቀው ህወሓት በአማርኛ ይሳደባል፣ በትግርኛ ያዘምታል፣ በእንግሊዝኛ ይለምናል። በእንግሊዝኛ የቤቱ ጨዋ ልጅ ነው፣ በአማርኛ ተሳዳቢው ዱርዬም፣ በትግርኛ አዝማችና ጀግና። ህወሓት በሶስት ቋንቋ ሶስት የተለያየ ነገር ነው የሚያወራው። አስተርጓሚ ፈልገ ካልሰማኸው ችግር ነው የህዋት አካሄድ እሱ ነው። ህዋት በዚህ ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ላይ ሰሞኑን ጀዋር መሐመድ ሲያደርግ እንደነበረው አይነት ያስታውቃሉ እኮ ነው ሴላቸው እንደ አምቤባ ናቸው ምላችሁ። ለዚህ ነው ጄኔቲካቸው አንድ ነው። ግን ከራሳቸው ላይ ተቆራርሰው ተቆራርሰው ተቆራርሰው ነው ብዙ አካል የሆኑት ጄኔቲካቸው አንድ ነው። አንቤባ ናቸው በተስተስተሳሉ እንጂ እንትናቸው አንድ አይነት ኤርትራን ለመውረር ስለሚፈልጉ ነው። ሀገር ለመውረር ነው። እኛን በተደጋጋሚ የሚከስን የሚከሱን የሚል ደብዳቤ ለተባበሩት መንግስታት ድርጅት የሚያስገቡ ዱርዬ፣ ባለጌ የሀገር ትርጉም የማይገባቸው እውነት እነዚህ ሀገር መርተው ነበረ ወይ የሚል ጥያቄ እንድናነሳ የሚያስገድዱን የባንዳነት ባንዲራ ያዦች ናቸው። ይህ ብቻ አይደለም፣ ስለ ፕሪቶሪያ ስምምነት አንስተዋል። ለተባበሩት መንግስታት ድርጅት በጻፉት ደብዳቤ ላይ የፕሪቶሪያ የሰላም ስምምነት ጠበቃና ዘብ ሆኖ ነው ብቅ ያሉት? ወይ ጉድ! ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል። ፕሪቶሪያ ላይ እስቲ እኛን ተውንና፣ የፕሪቶሪያው ተደራዳሪ ጻድቃን ገብረትንሳይ የሚሉትን ሰምተን እንመለስ። የፕሪቶሪያ ስምምነት እንደ ሰርመን እንደመጣና ጊዜያዊ መንግስት በቆምበት ወቅት በውስጣችን ብዙ ውይይቶች ስናደርግ ነበር። ካደረግናቸው ውይይቶች አንዱ ትልቁ ነገር ያው የፕሪቶሪያ ስምምነት በጣም ግልጽ ነው። ትግራይን ወደ ኮንስቲቱሽናል ኦርደር የመመለስ ፣ ተፈናቃዮቹን በዛ መሰረት ወደ ቦታቸው እንዲመለሱ እንደዚህ የማድረግ ነገር ነው የሚሆነው እና አንድ ያደረግነው ግምገማ ይሄ የፕሪቶሪያን ስምምነት ሰላማዊና ፖለቲካዊ በሆነ መንገድ፣ ዲሞክራሲያዊ በሆነ መንገድ ያለ ጦርነት ለመመለስ ተግባር ላይ መዋል ከፈለግን ትልቁ አቅማችን በውስጣችን ያለውን ዩኒቲ አጠናክረን መሄድ ነው የሚል ነው። ይሄ በውስጣችን ያለውን ቫልነራብሊቲ መቀነስ አለብን የሚል ነው። እንግዲህ ቫልነራብሊቲ እና በውስጣችን ያለውን ልዩነት የመቀነስ ጉዳይ እነሱ እንደሚፈልጉት የነበረውን ስታትስ ኮ ተቀብሎ መሄድ አንድ አማራጭ አድርገው ነው የሚያዩት። እሱ ግን አማራጭ አልነበረም። ምክንያቱም ኦረዲ ወደ ጦርነት የገባንበት ሁኔታ እና ጦርነቱ የተመራበት ሁኔታ ትልቅ የልዩነት ነጥብ ነው የነበረው። ትግራይ ውስጥ ለምን ወደዚህ ገባን፣ እንዴት ወደዚህ እንድንገባ አመራር አደረገን የሚል፣ ለወደፊት እንዴት ነው የምንወጣው የሚል ትልቅ አጀንዳ ነው የነበረው። ከዛ በላይ ደግሞ ያው የቆየ አስተዳደር የምናምን ልዩነት አለ። በአጭሩ የነበረው ስታቱስኮ ኮ የመራው አንድነት ይዞ መሄድ አይቻልም ነበር አንድነት ሊመጣ የሚችለው የፖለቲካ ማኔጅመንቱን በማስተካከል ነው የፖለቲካ ማኔጅመንቱን ለማስተካከል ደግሞ መወያየት ያስፈልጋል ምን እናድርግ የሚል የፖለቲካ ማኔጅመንቱን ልናስተካከል የምንችልበት አንዱ መንገድ ትግራይ የተለያዩ ፖለቲካ አመለካከቶች ያሉበት አንዳንድ ጊዜ የፈረንጆቹ ቢግ ቴንት የሚሉት አይነት ነገር ፓርላማ የምንለው አይነት ነገር የተለያዩ የፖለቲካ አመለካከት ያላቸው ሰዎች የሚሰበሰቡበት የፖለቲካ ካውንስል እናቁም እዛ ካውንስል ላይ እንወያይ፣ ልዩነታችንን እዛ እናንሳ፣ የመንፈታቸውን እንፍታ፣ የማንፈታቸው ደግሞ የሚበልጠው ሰው የወሰነውን ተቀብለን ተግባራዊ እያደረግ እንሄድ። ኢቨን ማይኖሪቲ ያነሳው ሀሳብን ቢሆን ሀሳቡ ስለሚሰማ ሊታይ ይችላል የሚል አጀንዳ አነሳ። ይህን ጉዳይ አነሳ። ይሄ ጉዳይ ሞቼ ካልሆንኩ በስተቀር አይሆንም አለን ቲፒኤልኤፍ። እንደሰማችሁ፣ እዚህ ላይ ምንም መጨመር ምንም መቀነስ አያስፈልግም። የፕሪቶሪያ የሰላም ስምምነትን ህወሓት በምን መአቀፍ ነው የመተቸትም ሐሳብ የመስጠትም እንትን የላት? ለምሳሌ የፕሪቶሪያ የሰላም ስምምነት ለህገ መንግስት ሰገዢ መሆን፣ ተፈናቃይ መመለስ፣ ዲዲአርን መፈጸም፣ ከጥላቻ ንግግር መቆጠብ የሚሉትን ያካትታል። ህወሓት ከዚህ ውስጥ የፈጸመችው የቱን ነው? የቱን ነው? አንዱንም አልፈጸመችው፣ አንዱንም አላደረገችው። የጥላቻ ንግግር ባለፈው ብልጽግና ጠላቴ ነው እያለች ስትናገር ነበረ። ዲዲአር መፍታት አይደለም ጭራሽ ሌላ ታጣቂ እያሰለጠነች ነው። ህገ መንግስት ማክበር የሚለው ላይ ህገ መንግስት አታከብርም። ህገ መንግስቱ ላይ ያሉ ተቋማትን ከምርጫ ቦርድ ጀምሮ አታከብርም በህገ መንግስቱ መብት ያላቸው ተቋማትን አታከብር። ከዛስ ህገ መንግስቱንም ጭምር አታከብር። በህገ መንግስቱ መሰረት ከሌሎች ሀገራት ጋር ግንኙነት የማድረግ መብት ያለው የፌዴራሉ መንግስት ነው። ህወሓት ይህንን ጥሳ በህዝብ ለህዝብ ግንኙነት ስም ከኤርትራ መንግስት ጋር ግንኙነት ትፈጽማለች። በታጣቂዎቿ በወታደራዊ አዛዦቿ በኩል ከግብፅ ቤተመንግስት ሰዎች ጋር ጋብቻዋን ታደራለች፣ ግልሙትናዋን ታስፋፋለች። በምንም ሂሳብ ህወሀት የፕሪቶሪያ ጠባቂ ሆና ልትመጣ ትችል። በምንም በምንም በምንም መለኪ በምንም መለኪያ ማለት በተፈናቃይ መመለስ ላይ ይሄ የሚታወቅ ነው። ምል አሳፋሪ ነው። ተፈናቃይ እንዳይመለስም ማን እንደሚሰራ ማን እንዳይደረግ ተፈናቃዮች እንዳይመለሱ እንደሚያደርግም እስቲ አይተን እንመለስ። መጀመሪያ ህዝባችንን ወደ ቀየው መመለስ፣ ከዚያ የግዛት ጉዳይ የሚቀጥል የሆና ብዬ ነው የማምነው። እነሱ ግን በተቃራኒው ነው የሚያስቡት። ቀዳሚው ሰብአዊነት ነው፣ ግዛት ወይም ካርታ የማረጋገጥ ጉዳይ አይደለም። ግዛቱ የእኛ የሚሆነው ህዝቡ በመሬት ላይ ሲኖርበት ነው። ህዝቡ እዚያ ከሌለ ቦታው የእኛ አይደለም። አሁን ህዝባችን ወጥቶ እየጠፋ ነው። ከተፈናቀሉት መካከል አሁን አስር በመቶ አይገኝም። ሁለት ዓመት ከጨመርክ የሚመለሰው አይኖርም። ከዚህ ቦታ እየተነቀልን ነው ያለ ነው። ስለዚህ በዚህ ጉዳይ እኔን ጨምሮ የማይጨነቅ ሰው የለም። ለምን እንዲህ እንደሆነ ምን እያደረግን እንደሆነ ምነግርሃለሁ። ያደረግነው ምንድን ነው? ተደራድርን የምፈጸም ዋና ኃላፊነት የፌዴራል መንግስት ነው። ስምምነቱ እንደዚያ ነው። ተፈናቃዮችን መመለስና ማቋቋም የፌዴራል መንግስት ኃላፊነት ነው። ሌላው ያግዛል። ርዕሱ ራሱ ሰብአዊነት ነው የሚለው ሌላው አጋዥ ነው። ፈራሚዎችንና የዩኤን ኤጀንሲዎችን ጨምሮ አጋዦች ናቸው፣ ህወሀትን ጨምሮ። በመሆኑም ፌዴራል መንግሥት እቅድ አወጣ። ጌታቸው ፍስሐ ማንጁስና ታደሰ ወረደ ከትግራይ ተወክለው ተደራደሩ። ተደራድረውም ተስማምተዋል። በዚሁ መሰረት ነው ራያ እና ጸለምት የተመለሱት። በዚሁ ስምምነት መሰረት ትግራይ ይህንን ታድርግ፣ ፌዴራል ደግሞ ይህንን ያድርግ በሚል ተስማምተን ራያ እና ጸለምት ተመለሱ። ትግራይ ዝዝን ትገብር ተመቻችሁ ፌዴራል ዝዝን ይሕግዝ ይመለሶም ተባሂሎም ኮ ራያ ተመሊሶም ጸለምት ተመሊሶ ወደ ምዕራብ ትግራይ ወልቃየት ሊሻገሩ ሲሉ ነው ጉዳዩ ተስተጓጎሉ። ለምን እንደሚያስተጓጉሉ፣ ያ ቅድ ከጸደቀ በኋላ የትግራይ ሚና ማስፈጸም ነበር። ተፈናቃዮቹ ትግራይ ነው ያሉት። ስለዚህ ተፈናቃዮቹን አንስተህ ወደ ቀያቸው መልሰህ ማቋቋምን ደህንነታቸውን መጠበቅን ጨምሮ የትግራይ ሚና ከፍተኛ ነው። በዚህ መሰረት ተሰብስበው ግብረ ኃይል ተቋቁሞ ስራ ተከፋፍለው ተስማምተው እያለ በመሃል ከኮሚቴው መካከል ሶስት አራት የሚሆኑ የማዕከላዊ ኮሚቴ አባላት ጀነራል ታደሰን ይህንን እቅድ ግን ህወሓት ያውቀዋል ብለው ጠየቁት። ይህ እኮ የመንግስት ጉዳይ እንጂ የፓርቲ አይደለም፣ መንግስት ለመንግስት ተረዳድተን ነው የመጣ ነው። ስለዚህ አፈጻጸሙን እንተገብራለን። ይህ ደግሞ የመንግስት ስራ ነው አላቸው። አይ አይሆንም፣ ፓርቲያችን ተስማምቶ ያላጸድቀውንማ የግብረ ኃይሉ አባላት አንሆንም አሉት። እንግዲህ የነኝህ ሰዎች አካሄድ የነኝህ ሰዎች መንገድ ይሄ ነው ይሄ ነው፣ ቅጥፈት፣ ውሸት የተሞላ ከዛስ ከሻቢያ ጋር የፈጸሙትን ጋብቻ እናገኘዋለን። ከሻዕቢያ ጋር የተፈጸመው ጽምዶ የሚባለው ጋብቻ ወንጀለኞች ወንጀላቸውን ለመደበቅ የተሰበሰቡበት ጋብቻ ነው። ጽምዶ ማለት ሻዕቢያና ወያኔ ወንጀላቸውን የሚደብቁበት ማህበር ነው። እሱንም ከጻድቃን ገብረትንሳኤ ሰምተን እንመልስ። የፕሪቶሪያን ስምምነት በተለይ ደግሞ ምዕራብ ትግራይን ለማስመለስ የኢትዮጵያ መንግስት ፈቃደኛ አይደለም። እሱን ለሌላ መጫወቻ ነው እየተጠቀመበት ያለው። እኛን ከልክሎ ሌላ ስራ ሊሰራበት ነው የሚፈልገው። ስለዚህ ይህን ጉዳይ እኛ ደግሞ ዝም ብለን መተው አንችልም። ይህን ለማስመለስ ከኢሳያስ መንግስት ጋር ሆነን አቅማችንን የእሱንም እርዳታ ይዘን ምዕራብ ትግራይን ለማስመለስ ጫናና ድርግ በሚል አይነት ነው የሚጀመረው የነበረው። ይሄ ያኔ ሲጀመር ምንም ይህን ሰማ ይሄ በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባ። የኢሳያስን መንግስት አስተሳሰብ አውቃለሁ። በረጅም ጊዜ በደንብ አውቃለሁ። የኢሳያስ መንግስት ይሄ ትግራይ ውስጥ ያለው የትግርኛ ተናጋሪ ኃይል ወደ ናን ኢንቲቲነት ካልተቀየረ በስተቀር የእሱ ፕሮጀክት የሚሳካ ይመስለው። ምክንያቱም የትግርኛ ተናጋሪው ግንብ ትግራይ ነው፣ ኤርትራ አይደለም። ኢሳያስ ደግሞ አንድ ጂኦግራፊክ ኢንቲቲ ፈጥሮ ያን ጂኦግራፊክ ኢንቲቲ የሆነ ካራክተር ሊሰጠው ይፈልጋል። የዚህ ትልቁ እንቅፋት ትግራይ አድርጎ ነው የሚያስበው። እንደዛ ሊሆን ይገባ ነበረው፣ የሌላ ጉዳይ ነው። ባለፈው ጦርነትም የትግራይ መሪዎችና የትግራይ ህዝብ ነው እኔን ሂሚሌት ያደረገኝ የሚል አስተሳሰብ አለው። ባለው ሀያ አመትም የተፈጠረ ቂም አለው ብቻ የረጅም ጊዜ ከእንደዚህ አይነት መንግስት ጋር ኔጌቲቭ ካልሆነ በስተቀር ፖዚቲቭ የሆነ የህዝቦች ግንኙነት ከማያስብ ህዝብ ጋር ለሆነ ትንሽ ዓላማን ብለህ መስማማት ማሰብ እብደት ነው የሚመስለኝ ለእኔ እንደሰማችሁት ነው እንግዲህ ይህ የነኚህ ሰዎች አካሄድ የነኚህ ሰዎች መንገድ የህዝብ ለህዝብ አይደለም። አሁን ለምሳሌ ለተመድም ከኤርትራ ጋር ምናምን ያላቸው የህዝብ ለህዝብ ግንኙነት እንጂ የኤርትራ የጦር አሊያንስ ምናምን እንዳልሆነ መስርተዋል። ይህንንም ጻድቃን ገብረትንሳይ ቅድም ታነሳውላችሁ ሆኖ ያነሳዋል። ከኤርትራ ጋር የተጋቡት ወልቃይትን ምናምን የፌዴራሉ መንግስት ሰአቶ ስለማይችል እንትን ለማለት ነው። ከዛ የተጋቡትና ጋብቻ የፈጸሙት በትግራይ ተፈጽመዋል የሚሉትን ግፍ የፈጸመውን 75 ፐርሰንት የሚሆነው ሊክ ከፈጸመው አካል ጋር ነው። ይሄ 75% የሚለው ጉዳይ ደግሞ የተረጋገጠው በሌላ አካል አደለም። ራሳቸው የትግራይ ሶሳይቲ ምናምን በሚባል ተቋም ውስጥ ባስጠኑት ጥናት ነው። ራሳቸው ያስጠኑት ጥናት ነው። ይህንንም ጻድቃን ገብረ ትንሳኤ ያነሰዋል። ተመልክተን እንመለስ። የትግራይ የጄኖሳይድ ኮሚሽን የሚባል አለ። ያጠናው ጥናት አለ። ካጠናው ጥናት እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው። ሰው የገደለው ሬፕ ያደረገው በሴቶች ማህፀን ላይ ያልሆነ ነገር ያስገባው የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው። የማህበረ ዶጌ ነብሰ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነብሰ ገዳይ የሻዕቢያ ወታደር ነው። ቦራ ደቡብ ትግራይ ውስጥ መጥቶ ራያ ላይ በመቶዎች የሚሆኑ ሰዎች ረሽኖ የሄደው የሻዕቢያ ወታደር ነው። ይሄ ነው በጥቅሉ አብረው ወንጀላቸውን ለመደበቅ አብረው ኃጢአታቸውን ለመከለል ነው እየታተሩ ያሉት አብረው እየሰሩ ያሉት። በእኔ አመለካከት ትግራይ ውስጥ አሁን የፖለቲካ ስልጣን ይዞ ለመጠቀም መሞከርና፣ ከሱ የተጠቀሙ ሀብት ማጋበስ፣ የፈለጉትን ነገር ማድረግ፣ በሌላ አገላለጽ ክሪሚናል የሆኑ ስራዎች ተዳብለዋል፣ አንድ ሆነዋል።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 ስራ አይሰሩ፣ ቀጠናዊ ትብብር ላይ አይሰሩም። አሁን ትናንትና ጠቅላይ ሚኒስትሩ ኬንያ ኮሜሳ ላይ ነበሯ። ስንት ስንት ነገር ስንት ውይይት ተደርጓል። እሱ ሚኖሮ ሚና ተነስቷል። ሚኖሮ ሚና ቀላል አይደለም። ይሄስ ሱዳንን አስመራ ጠርቶ ሴራ ይሸርባል። ግን ጥፍራ ሴራ ሱዳኖቹ ጨርሰዋል? ውስጥ ባባይ ጉዳይም ጨርሰዋል? የቀረ ነገር የለም። ተፈራርሞ ሲያበቁ ነው እንትንም የሚሉት። ዞሮ ዞሮ ካዱ ገነት ፖለቲካ ያወጡም? የአራት ኪሎ መንግስት ቀጠናዊዋን ቼን እና ቀጠናዊዋን መንገድ ሰርቷታል። ስለዚህ የአስመራው ቤተ መንግስት አንድ ምርጫ፣ አንድ አማራጭ፣ አንድ መንገድ አለው። ክብ ጠረጴዛ ይነጋገራል። ደግሞ አይቀርም፣ እንደተገተረ እንደዚህ እንደ ግትርነቱ አይቀርም። አቅሙን ያውቃል ሻዕቢያ። አቅሙን ማወቅ ብቻ አይደለም፣ አቅሙን ይገመግማል። አቅሙን መገምገም ብቻ አይደለም፣ ገምግሞ ነው ፊት ለፊት የሚቆመው። አይደፍርም። እና እነዚህ ነገሮች ተካክቶ ማየት በጣም ወሳኝ ነው ብዬ ስላሰብኩ ነው ያመጣውላችሁ። የኛ ሀገር ዘንድሮ አቋ ይወጣል፣ እውነቷ ይወጣል፣ መንገዷ አይሰምራል፣ ደግሞም ታሸንፋለች ነው የምለው እኔ ግን ሁሌም እንደምለው እንደማይለወጥ እንድና ውድቃል። አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ አብዝቶ ይባርኪዋን። እስኮነን ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ፣ የኔና የናንተ ሀገር እንደ ልማዱ ታሸንፋለች። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገሰ ይበለን። ቺርስ